ተነስተልን አድማጭ ተመልካቾቻችን፣ ይህ ባላገሩ ዜና ነው። ተነስተን እንደምናቸኋል ተመልካቾቻችን፣ ይህ ባላገሩ ቴሌቪዥን ነው። ከባላገሩ ቴሌቪዥን የዕለቱን ዜናዎች ይዘን ቀርበናል። ከዜናዎቹ ጋር ሃይማኖት አመድ አብራችሁ ቆያለሁ። አንኳር ጉዳዮችን በቅድሚያ የትግራይ ክልል ጊዜያዊ አስተዳደር ከእውቅና የውጪ ምንም አይነት የውጭ ግንኙነት ማካሄድ ትክክል አይደለም አልቀበለውም ሲል አስጠነቀቀ። የትግራይ ፖሊስ ኮሚሽን በደረሰብኝ ጫና ምክንያት በቁጥጥር ስር የነበረን ተጠርጣሪ የምርመራ ሂደቱን በማቋረጥ ለማሰናበት ተገድጃለሁ አለ። የነዳጅ ምርቶች የችርቻሮ መሸጫ ዋጋ ላይ አስር ብር ጭማሪ ተደረገ። የትግራይ ክልል ጊዜያዊ አስተዳደር ከእውቅና ውጪ በክልሉ ምንም አይነት የውጭ ግንኙነት ማካሄድ ትክክል አይደለም አደገኛም ተግባር ነው ሲል ትናንት መያዝያ 30 ቀን 2017 ዓ ም ባወጣው መግለጫ አሳስበዋል። ክልሉ ከፌዴራል መንግስት ጋር ብቻ ሳይሆን ከማንኛውም ሀይል ጋር ያሉት ልዩነቶች በሰላማዊና ህጋዊ መንገድ ለመፍታት የተቻለውን ሁሉ ጥረት ማድረግ ተገቢ ነው ብሎ እንደሚያምን ያስታወቀው ጊዜያዊ አስተዳደሩ ነገር ግን ስትራቴጂው አላማውና ስልቶ የማይታወቅ ምንም አይነት የውጭ ግንኙነት ማድረግ ትክክል አይደለም ሲል ገልጸዋል። ይህን አይነቱን አካሄድ ትግራይን መንግስት አልባ ሆና ስጋት እንዲነክስ የሚያደርግ ክልሉ አንድ ማዕከል እንዳይኖረው የሚያደርግ አደገኛ ተግባር ነው ሲል ኮንኗል። የትግራይ ክልል ጊዜያዊ አስተዳደር እንዲህ አይነቱን ተግባር በማንኛውም ሁኔታ እንደማይቀበለው ሊታወቅ ይገባል ሲል ያስጠነቀቀው የትግራይ ፖሊስ ኮሚሽን በደረሰብኝ ጫና ምክንያት በቁጥጥር ስር የነበረን ተጠርጣሪ የምርመራ ሂደቱን በማቋረጥ ለማሰናበት ተገድጃለሁ አለ። የፖሊስ ኮሚሽኑ ለቀቁት ያለው ግለሰብ በስለላ በህገወጥ መንገድ ድንበር አቋርጦ ወደ ሌላ ሀገር በመጓዝ በሀገር ሉዓላዊነት ላይ ጉዳት በማድረስ ብለውም በህዝብ መካከል ግጭትና መጽል በማነሳሳት ድርጊቶች ነው የከሰሰው። የትግራይ ክልል ፖሊስ ኮሚሽን ከሳምንታት በፊት ከአንድ የኤርትራ መንግስት የፕሮፓጋንዳ ሰው ጋር በመገናኘት ቃለ መጠይቅ የሰጠ ብርሃነ ገብረ ጊዮርጊስ ወይንም ደግሞ በማህበራዊ ትስስር መድረኮች በሚታወቅበት ስሙ ልፍ አታይ ተስፋይ የተባለውን ግለሰብ በፍርድ ቤት ትእዛዝ መሰረት ሚያዝያ 9 ቀን በቁጥጥር ስር አውሎት የነበረ ቢሆንም ከአንድ ቀን በኋላ ሚያዝያ 30 ቀን የምርመራ ሂደቱን በማቋረጥ ከእስር ለቆታል። የተጠርጣሪውን መለቀቅ ተከትሎ የፖሊስ ኮሚሽኑ ይፋ ያደረገው መረጃም የትግራይ ፖሊስ ኮሚሽን ተቋማዊ ነፃነቱን ጠብቆ ምርመራ እንዳያከናውኑ ምርመራ እንዳያከናውን ከአቅም በላይ የሆኑ ጫናዎች ደርሰውበታል። ይህም ያልተፈለገ ውጤት ሊያመጣ ይችላል። ስለዚህ የምርመራ ሂደቱን በማቋረጥ በነጻ ለቀነዋል ሲልም አስታውቋል። በአማራ ክልል የዘፈቀደ እስር መቀጠሉን ኢሰመኮ ገለጸ። በአማራ ክልል ለአስር ወራት ተራዝሞ የቆየው የአስቸኳይ ጊዜ አዋጅ ግንቦት 2016 ዓ ም ያበቃ ቢሆንም የዘፈቀደ እስር መቀጠሉን የኢትዮጵያ ሰብአዊ መብቶች ኮሚሽን ገልጿል። ይህንን ያሉት የጋምቢያ ውስጥ የተከናወነ ባለው የአፍሪካ ሰብአዊና ሰዎች መብቶች ኮሚሽን ጉባኤ ላይ አጭር ማብራሪያ የሰጡት የኮሚሽኑ የሲቪል ፖለቲካና ማህበራዊ ኢኮኖሚያዊ መብቶች ኮሚሽነር ዶክተር አብዲ ጅብሪል ናቸው። ሰሞኑን ለአንድ የሀገር ውስጥ መገናኛ ብዙሀን ማብራሪያ የሰጡት የመንግስት ኮሚኒኬሽን አገ አገልግሎት ሚኒስትር ዶክተር ለገሰ ቱሉ በፊናቸው አሁን ባለው ነባራዊ ሁኔታ በአብዛኞቹ የኢትዮጵያ አካባቢዎች የተሟላ ሰላማዊ ሁኔታ ተፈጥሯል ብለዋል። የነዳጅ ምርቶች የችርቻሮ መሸጫ ዋጋ ላይ አስር ብር ጭማሪ ተደረገ። የዓለም የነዳጅ ዋጋን መነሻ በማድረግ ከሚያዝያ 30 ቀን 2017 ዓ.ም ከምሽቱ 12 ሰዓት ጀምሮ በስራ ላይ የሚቆይ የነዳጅ ምርቶች የችርቻሮ መሸጫ ዋጋ ጭማሪ መደረጉን የንግድና ቀጠና ትስስር ሚኒስቴር አስታውቋል። በዚህ መሰረት 1 ሊትር ቤንዚን 112 ብር 53 ሳንቲም፣ 1 ሊትር ኬሮሲን 116 ብር 49 ሳንቲም፣ 1 ሊትር ነጭ ናፍታ 116 ብር 49 ሳንቲም፣ 1 ሊትር ቀላል ጥቁር ናፍ 106 ብር ከ77 ሳንቲም፣ 1 ሊትር ከባድ ጥቁር ናፍታ 104 ብር ከ08 ሳንቲም፣ 1 ሊትር የአውሮፕላን ነዳጅ 109 ብር ከ56 ሳንቲም እንዲሸጥ መወሰኑን የተገኘው መረጃ ያመለክታል። እነስተልን አድማጭ ተመልካቾቻችን፣ ይህ ባላገሩ ዜና ነው።